ይህ ሰው በሁለት ዓመታት ውስጥ ብቻ ከሀያ ጊዜ በላይ ከግድያና ከመፈንቅለ መንግሥት ማምለቱና ሁሉንም ማኮላሸቱ በዚያ አያያዙስ ወደፊት ከ600 ጊዜ በላይ ዕድሜ ልኩን በምዕራባውያን ግድያ ሲሞከርበትና ሲያከሽፍ እንደኖረው እንደ ኪውባዊው ፊደል ካስትሮ ሊሆን ይችላለሁ እየተባለ ነው። ይህ ጥቁሩ ጢማልባ ካስትሮ ኢብራሂም ትራውሬ ነው። ከሀያ በላይ የሆኑት ሴራዎችን በምን አይነት ብልሃት ጥበብና ጦረኝነት አሸነፈ ስንል፣ የባለፈውን ወር ጨምረን ሦስት መፈንቅለ መንግሥቶችን እነማን እንዴት እንደሞከሩና ጥቁሩ ካስትሮ እንዴት እንዳከሸፋቸውን እንመለከት። ባለነበልባል አይኑ ወጣት መሪ ካፒቴን ኢብራሂም ትራኦሬ በወቅቱ ወደ ስልጣን ከመጣ ገና አንድ ዓመት መሆኑ ነው፣ በ34 ዓመቱ የኒዮ ቅኝ ግዛትን በመቃወም በፓን አፍሪካውያን የተወደደ በፈረንሳይ ታማኞች የሚፈራና በስሩ ባሉ ተላላኪዎች የተጠላ አፈታሪክ ሆነ። ነገር ግን ከጭብጨባውና ውዳሴው ጀርባ ከእሱ ጋር የሚመሳሰለውን ዩኒፎርም የለበሱት ሁሉ ወድቆ ለተነሳው ባንዲራ ታማኝ አልነበሩ። ታዲያ ሴራው በጥይት ሳይሆን በሹክሹክታ ተጀመረ። በኮሪደሮች ውስጥ የሚደረጉ ሹክሹክታዎች በመኮንኖች መካከል በሌሊት የሚለዋወጡ መልእክቶች በትዕዛዝ ሰንሰለት የማይታወቁ እንግዳ ወታደራዊ እንቅስቃሴዎች ይሁሉ ዓላማው አንድ ነው የድሮውን ስርዓት የገረሰሰውንና ቡርኪና ፋሶን ዳግም ከትቢያ ለማንሳት የሚታገለውን ይህን ወጣት መጣል ታጣቂ ክፍሎችን በጨለማ ውስጥ ለማንቀሳቀስ ብሔራዊ የብሮድካስት ጣቢያውን ለመያዝ ቁልፍ የመንግስት ህንፃዎችን ለመቆጣጠርና ምናልባትም ጎህ ከመቅደዱ በፊት ፕሬዚዳንቱን ለማጥፋት ፈጣን፣ ፍጹምና ጨካኝ እቅዶችን ቢቀምሩም በደንብ ያላስተዋሉት ነገር እሱ ልጅ ግር ቢሆን እንኳ በእሳት ውስጥ ያደገ ትንታግ መሆኑን ነው። ውጊያውና ክህደት በየሰንከንዱ በሚስተናገድበት ሳህል ውስጥ ጉድጓድ እየቆፈረ የተወጋ ወታደር እንጂ በአንደበቱ የሚዘምት ፖለቲከኛ አልነበረም። ታዲያ መስከረም 26 ቀን 2023 ከጠዋቱ ሁለት ሰዓት ላይ ማንቂያው ተደውሎ የፕሬዝዳንቱ ጠባቂዎችና ከፍተኛ የስለላ መኮንኖች በዋና ከተማው ተሰማሩ። ታማኝ የቡርኪና ፋሶና ትራኦሬ አዛዦች ከመንቀሳቀሳቸው በፊት ሴረኞቹ ያስደነገጡ ኦፕሬሽኖች ጀመሩ። እያንዳንዱ አማጺ መኮንኖች ተጠለፉ። ስልኮቻቸው ላይ የተላላኳቸው እያንዳንዱ የመፈንቅለ መንግስቱ እቅድ በትራወሬ ፊት ሲዘረጉ ምስጢርነታቸው አከተመ። ጎህ ሲቀድ የትራወሬ መንግስት እቅዱን ከእንጭጩ መክሸፉንና በርካታ መኮንኖች መታሰራቸውን ሲያስታውቅ ጎዳናዎች በአስፈሪ ሁኔታ የተረጋጉ ቢመስሉም ከአውሎ ንፋስ በኋላ የሚሰፍን አስፈሪ ድባብ እንጂ ዝምታው ግን ሰላማዊ አልነበረም። ካፒቴኑ በተረጋጋና በአዛዥ ድምፅ ሉዓላዊነታችንን ለማበላሸት የሚሹትን በማያወላውል ሁኔታ እንገናኛቸዋለን ሲል ተናገረ። የስለላ አገልግሎቱን አመስግኖ ለብሔራዊ ጥንቃቄ ጥሪ አቀረበና የቡርኪና ፋሶ አብዮት እንዳልተጠናቀቀና ገና አሁን መጀመሩን አረጋገጠ። በተዘጉ በሮች ጀርባ ምርመሮች ጀመሩ። መፈንቅለ መንግስቱ ወታደራዊ ቅሬታ ብቻ አልነበረም። ከውጭ ጥቅሞች ከፖለቲካ ሊቃንና ከሁከት ለረጅም ጊዜ ከተጠቀሙ የኢኮኖሚ መረቦች ጋር የተሳሰረ ነበር። የትራኦሬ ጠላቶች ዩኒፎርም የለበሱ ብቻ አልነበሩም፤ ይልቅስ ሙሉ ሱፍ ለብሰውና በኤምባሲዎች ውስጥ ተቀምጠው እያንሾካሾኩ ነበር። የሴፕቴምበር 26 የመፈንቅለ መንግሥት ሙከራ ከዓመፅም በላይ የጭቃ ውስጥ እሾው ቢሆንም ትራኦሬ ግን አለ፣ የወታደር ዩኒፎርም ብትለብስ እንኳ ጣብመን መንጃሃን በህዝብና በህይወታችን ላይ ካነሳ ፍትህ ምን ማለት እንደሆነ አሳይሃለሁ። ከዚያች ምሽት ጀምሮ በዋጋዱጉ ያለው አየር እንደ በፊቱ ሆኖ አይሰማም። ታዲያ ሁሉም በጎሪጥ እየተያየ አንድ ዓመት አልፎ 2024 ሊገባ አዲሱ ዓመት ገና እንደተጀመረ ያልተሳካው የሴፕቴምበር መፈንቅለ መንግሥት ኩስሎች በቡርኪና ፋሶ የሥልጣን አዳራሾች ውስጥ አሁንም ይነዘንዛሉ። ትራዎሬ ማሰሪያውን አጥብቆ ነበር። አንዳንድ ወታደሮች ከህዝብ እይታ ጠፍተዋል። አንዳንዶቹ በጸጥታ እንደገና ተመድበዋል። ነገር ግን ሁሉም መናፍስት አይቀበሩምና በጥር 2024 ከመካከላቸው አንዱ ያዳቆነው ሰይጣን ሳያቀስስ የሚለቀው አይመስልምና የባዳ ጀርባውን በቤተሰባዊ ፊቱ ለብጦ መጣ ሌውተናንት ኮሎኔል ኤቭራርድ ሶምዳ በአንድ ወቅት በወታደራዊ ትዕዛዝ ሰንሰለት እምብርት ላይ የሚራመድ የጄንዳርሜሪ ቺፍ ኦፍ ስታፍ የትኞቹ ክፍለ ጦር ታማኝ እንደሆኑ፣ የትኞቹ መኮንኖች ወስላታ እንዳላቸውና በዋና ከተማ ውስጥ የትኞቹ በሮች በትክክለኛው ሹክሹክታ እንደሚከፈቱ የሚያውቅ ውቃቢ ነበር። ነገር ግን ከከሸፈው የሴፕቴምበር ሴራ በኋላ ትራዎሬ ኮሎኔሉ አካባቢ ደና ነገር አልሸተተውምና ሶምዳ በጸጥታና በሰላም ከስልጣኑ ገለል ቢደረግም ኮሎኔሉ የትም አልሄደም ነበርና በጥር ወር በአዲስ እቅድና በአዲስ ቡድን ተመለሰ። ነው ነገሩ የሰፈራ መጽ ብቻ አልነበረም። ይልቅስ የተናደዱ መኮንኖችና የሲቪል ተባባሪዎችን፣ የንግድ ሰዎችንና ምናልባትም ከውጭ ኃይላት ጋር የተፋቀረ ሰፊ ፍጹምና ባለብዙ ኦፕሬሽን ነበረ በሙያው ጭምብል በቁጣ አከርካሪና የትራዎሬን ሞት ከሚፈልጉ እጆች የሚፈስ ስስት አልባ ገንዘብ ድጋፍ ነበረው። ከነዚህ ሲቪሎች አንዱ ለግዙፍ ንግድ አማካሪ በመባል የሚታወቀው ፕሮስፐር ባሶሌ እንደ ደላላ በመሆን ወታደራዊ ውስጥ ታዋቂዎችን ከገንዘብና ከፖለቲካ ፍላጎቶች ጋር በማገናኘት ይሰራል። እቅዳቸው በመጀመሪያ ትራዎሬን ጠልፈው አስገድደው ሱልጣኑን እንዲለቅ በማድረግ በከበረበት አደባባይ ማዋረድና እሱን ከነስሙ ከምድረ ገጽ ማጥፋት ነበር። በመቀጠልም በዋና ከተማ ውስጥ ተቃዋሚዎች ታዋቂ ድጋፍ እንዳላቸው በማስመሰል ሁከት ለመፍጠር ሊንቀሳቀሱ ነበር። ነገር ግን ዳግም እቅዱ ሾልኮ ወጣ። የቡርኪና ፋሶ የስለላ አገልግሎት በትክክለኛው ቦታዎች ሁሉ አይቶችን አስቀምጧልና፣ ስልክ ተደወለ፣ መልእክቶች ተጠለፉና አንድ ተሽከርካሪ ኢላማ ሆኖ እሱን መከታተል ተጀመረ። ከዚያ የተሽከርካሪው በር ሲከፈት አራት ዩኒፎርም ለባሽ ወታደሮችና ባሶሌ በቁጥጥር ስሩ አሉ። ወዲህ በአንድ ወቅት ባለሥልጣን የነበረው ሶምዳ እጆቹ ከሰንሰለት መሃል አደሩ። ካፕቴን ኢብራሂም ትራኦሬ አለ፣ የአብዮታችን ጠላቶች የውጭ ባንዲራ አይለብሱም። ይልቅስ ቋንቋችንን ይናገራሉ፣ ቤቶቻችንን ያውቃሉ፣ ከእኛ ጋር ይመገባሉ። መልእክቱ ግልጽ ነበር። እምነት ከእንግዲህ አይሰጥም። ክህደት ያለማመንታት ያስቀጣል። ሌላው ደግሞ ባለፈው ወር የተካሄደው የግድያ ሙከራው ነው። ወታደራዊ መኮንኖችና አሸባሪ አጋሮች የተሳተፉበት የኤፕሪል 2025 የመፈንቅለ መንግሥት እቅድ ከቁጥር አልባ ጥረቶች በኋላ የካፒቴን ኢብራሂም ትራውሬ ጠላቶች ዛሬም አልደከሙም። በዚህ ጊዜ እቅዱ በታንኮች ለመምታት ወይም በአየር ላይ በጭፍን ለመተኮስ አልነበረም። ይልቅስ የበለጠ የተጠና፣ የበለጠ ቀዝቃዛ፣ ጸጥታዊና ምናልባትም በጣም የሚያስጨንቀው ወታደሮችን ብቻ ሳይሆን የአሸባሪ ተባባሪዎችን ያካትተ ነበር። የቡርኪና ፋሶ ስለላ ከፍተኛ ደረጃ ያለው ሰው ከአማፂ መሪዎች ጋር ሲገናኝ ታየ። ይህ ክህደት ብቻ አልነበረም። በሴረኞቹ መካከል በሹክሹክታ አንድ ስም ተነገረ። ካፒቴን ሬኔ ዴቪድ ኦዴጋርጎ። ይህ ሰው ታሪክ ያለው ሰው ነው። የስልጣን ኮሪደሮችን እና ትራውሬን ጋሻ ውስጥ ያሉትን ለስላሳ ቦታዎች እንደ መዳፉ ያውቃል። ጥቃቱን ጎ ከመቅደዱ በፊት ለመጀመር ፈለጉ። አንድ ዓላማ ቤተ መንግስቱን መክበብ፣ ፕሬዝዳንቱን መያዝ ወይም ማስወገድ፣ ግንኙነቶችን ሽባ ማድረግ፣ ግራ መጋባትን መፍጠር፣ እንዲሁ አገሪቱ እየታገለች ባለችበት ወቅት አዲስ የአሻንጉሊት አገዛዝን መጫን። ነገር ግን ክህደቱ ተደብቆ አልቀረም። የቡርኪናቤ ስለላ አሁን ከአራቱ ቀደምት ሙከራዎች በኋላ እየጠነከረ መጥቷልና ለአነፍናፊ አፍንጫው የድግሱ ሽታ ደረሰው። ከጠላቶቻቸው በብርሃን ፍጥነት ተጓዙና መፈንቅለ መንግስቱ ደም ከመፍሰሱ በፊት ተገለበጠ። በኤፕሪል 22 የትራወሬ መንግሥት በዝምታ ሳይሆን በእሳት ቀረበ ዋና የማተራመስ ሙከራን አክሽፈናል ሲል ስሞች ተለቀቁ። ወታደሮች ታሰሩ፣ ሲቪሎች ተሳተፉ። ከአዲው ካፕቴን ሬኔ ዴቪድ ኦዴራጎ አንዳንዶች ዛሬም ተደብቆ እየተፈለገ ነው ሲሉ ሌሎች ደግሞ ተይዘዋል ብለው ያምናሉ። ይህንን ሙከራ ግን ቡርኪናቤዎች እንደ ቀድሞ ከንፈር መጠው ያልፉት አልፈለጉም እና በንዴት ወደ ጎዳናዎች ጎረፉ። በሺዎች የሚቆጠሩ በዋጋዱጉ ተሰበሰቡ። ሩሲያ ራሱ የውጭ ቀጥተኛ ጣልቃ ገብነት አለበት ያለችውን የመፈንቅለ መንግስት ሙከራ በኃይል አወገዙ። ታዲያ ቡርኪናቤዎች ትራውሬም ብቻ ሳይሆን በደምና በክህደት የተጠመቀ ሉዓላዊነትን እየተከላከሉ ነበር። ትራውሬም አለ፣ አሁንም ሊሰብሩን እየሞከሩ ነው። እነሱ አይተኙም፣ እኛም አንተኛም። ውድ የማራኪ ስቶሪስ ቤተሰቦች ዛሬም ትራኦሬ መፈንቅለ መንግስቶቹንና የግድያ ሙከራዎችን ያለፈበትን መንገድ አይተናል። በሌላ የማራኪ ስቶሪ ዝግጅት እስክንገናኝ መልካሙን ሁሉ እንመኛለን።